ላኪልኝ፣ ላኪልኝ እመጣለሁ። አሁን ነጭ ሽንኩርትና ማር ላዘጋጅ። ላኪልኝ፣ የምሬ ነው። ስልክሽን ከላክሽልኝ መምጣት እችላለሁ። ልክአ ያኛውን ስልኬን ይዤ ልምጣ። ላኪልኝ፣ አሁን ያን ስልኬን ይዤ ልምጣና እዚያ ላይ አየዋለሁ

እኔ ቤት ስለ ሴት ሲወራ ነው እንጂ የሚያምረው። የምን ፖለቲካ? ልትበዳት ነው ነው? አይ አይደለም፣ እኔ ባለትዳር ነኝ ያልኳችሁ እኮ ነው። እንደዛ ላረግ አይደለም። ካካ ነው እሱ፣ የብልግና ነገር ነው። እንደዛ አላረግም። ሊዱ ተወጅኛለሽ፣ የምር ምን ያህል ሴቶቻችሁ? ቆይ ጄኒን ፐርሰን ሴቶች ትክክለኛ ሪል አካውንት ራሴ ለማይፈልግ ነው። ምን ያህሎቻችሁ ትወዱኛላችሁ ሴቶች? ምን ያህሎቻችሁ ግን ምን ምን አስባለሁ መሰላችሁ? ምትወዱኝ ከሆነ የዛሬ ፖስቴን ሼር ኮፒ ሊንክ አርጉ። ወንድ አላልኩም። እዩል ወንድ አላልኩም። ሴት ሴት ሴት ብቻ ሴት ብቻ ወንድ አላልኩም። ሜሪያና አይቻለሁ። ፍቅር አይቻለሁ። ሰላሳ ሴት ከሞሉ በቃ አድርገናል። እኔ በጣም እወድሃለሁ ጸጌ ሬዳ። እሺ ሹ ወሎ ገራገሩ ሌላ ሌላ። የምትወዱኝ ሴቶች እግዚአብሔርን ነው ብላችሁ ወንድ ልጅ እኮ በቀን እስከ ስልሳ ጊዜ ማድረግ ይችላል። አድራሻችሁ ላኩልኝ በዋሪዩ። ዋሪዩ ለምንድ ነው ጊፍት ማሰጠኝ? ዋሪዩ ሆዴን ለምንድ ነው የምታባባው? ዋሪዩ ለምንድ ነው ጊፍት ማሰጠኝ? ጊፍት ስጠኝ ስ ዋሪው የኔ አባት እንዳለ ዘጠኝ ሴት አስገብቼ እወድሃለሁ እንድትሉ ነው ፈልገው። ዘጠኝ ስናይፐር፣ ቴንኪው ላኩ። ዘጠኝ የምትወዱኝ ሴቶች ብቻ አወዳድሬ በድምጽ ብልጫ አንዷን አገባለሁ። ዘጠኝ የኔ ይለያል። ነቲና ግቢሽ የኔ ይለያል ብላለች። ይኸው ግቢ እልካለሁ። ለሁላችሁ ዘጠኝ ላኩ። ሴቶች የምትወዱኝ ሴቶች ካሜራ እንድታበሩ አትገደዱም፣ በኦዲዮ ብቻ ትገባላችሁ። ኦ አዩ እኮ ይላል። እሺ ሐስነት እሺ፣ ጽጌረዳ እሺ፣ እሺ ጠብቁኝ አንዴ። ሺ የሚወደኝም ሰው ብቻ ነው የማስገባው። ፖዘቲቭ ኢነርጂ ብቻው። እግዚአብሔር ሆይ አንድ ለአንድ እንዳልክና ቃል ጌታ ሆይ ይሄ ሁሉ ሴት ግን ስለካናል። እንዴት ናችሁ ጋይስ? ደህና ናችሁ? አማቱድን ከሆነ ነገር ምንና ላስወጣ ወንድ ወንድ ገባ ወንድ ቆይ ቆይ ቆይ፣ ከማን ነው ጀምሩ? ቆይ ታዩ አዩ አለሽ። ማን ነው ሁሉም ሚዩት ነው ሚያወራ ሰው የለን። መቲ ጽጌሬዳ፣ እሺ ሌላ የሚንቀሳቀስ ያየሁት። ስማኝመቲ ሄርሜላመቲ ሄርሜላ ጽጌሬዳ ስታውራ ይቻላልወደሽኝ ነው ወይስ ለምንድን ነው ልታስታውቂ ነው? የሆነ እንትን ትነግረ ፈልጌ ነበረ። ምንድን ነው የምትነግረው? አሁን ስለለቀከው ቪዲዮ ማለት ነው። ምንድን ነው አሁን የለቀኩት ቪዲዮ? ይሄ አሁን እንትን ሼር ያልከኝ ነበር፣ እራስን ጠብቅ ለማለት ነው ነው እኔ ኔቶ እኮ ነው መሰለኝ። እሺ እሺ፣ ቀጥሉ ሌላ። እሺ ሌላ፣ ማን ነው በጣም የሚወደኝ? እኔ በጣም ነው የምወደው። የታን ትመቸኛለህ? ኦ ልታገቢኝ ትፈልጋለሽ? አይ ላገባክ፣ ሲሆን በጣም ነው የምወደው። እሺ አመሰግናለሁ። ውረጂ። ሌላ ሰው ቀጣይ። እስኪ ትመቸኛለህ? ኦ ሄሜላ፣ እንዴት ነሽ? አንቺን አቅሻለሁ። አረ ልታገቢን ትፈልጋያለሽ? አትፈልግኝ አልፈልግ። ውረጅ። ምን ሰራልች ታዲያ። ሊያገባ የሚፈልግ ሰው ብቻ ነው መቀመጥ የሚፈልገውን ሀናን፣ እንዴት ነሽ? እንዴት ነው መሆን አለው። ሃናን፣ ትወጅኛለሽ አትወጅኝ? ውይ በጣም ነው ሞት በእውነት በጣም ማለት ጥሩ ሰው እንደሆንክ ይሰማኛል። ብዙ ጊዜ ሳይክ በጣም ጥሩ ልጅ ነክ። አሁን ግን እሱን ሳይድህን ለመረዳት ብዙ ጊዜ አንተን በደንብ ቁጭ ብሎ ማዳመጥ የሚያስፈልግ ይመስለኛል። ሪከርድ ተደርጎ ከሚለቀቁት ነገሮች ውጪ ያለ ሪከርድ እኮ ማንም አይፈምስም እኮ እኛ ጋር ምን መሰለች መጥፎ ነገር ቢኮሰትም ሰው እሱን አያለሁ እንጆ ያደርጋለሁ ምናምን ብሎ ሲመጣ እኛ በጥሩ ሁኔታ ቀይረ ነው ወደ ሌላም ቀይሯል። ያው እኔ በጣም ነው በጣም ነው ሞት ብዙ ቀን እንደ ትልቅ ሰው መርቄ እኩል አውቃለሁ። ለምሳሌ ትላንት አንተ ጋር የገባችኋት ልጅ ስትመክራት የነበረው ስታውራት ስትረዳት የነበረበትን መንገድ ብቻ ብዙ ጊዜ በጣም ጥሩ ልጅ ነች ሞን። እኔ በጣም ነው። ወደ ከሰሮች አመሰግናለሁ፣ ስለ መልካም አስተያየተሽ። አይ ቲንክ ባለትዳር መሰለች፣ አወራርሽ እኔ ባለትዳር አወራርሽ ያስታውቃል። እሺ፣ ስለመልካም አስተያየተሽ እናመሰግናለን። እሺ፣ ቀጣይ ተረኛ ማ ነው? ማራኪ አርት ጋላሪ አለሽ፣ ማራኪ አለው ሰላም፣ ጤና ስጥልኝ። እንዴት ነህ? ሰላም ሰላም፣ እግዚአብሔር ይመስገን። እኔ ያው ከአድናቂዎች አንዷ ነኝ። በፍቅር ሳይሆን በመውደድ ደረጃ በጣም እ አደንቅሃለሁ። ያው ሁሉ ሙሉ አይደለም 100% ኤክስፔክት አላደርግም፣ ግን ያው እዚህ ላይ ፕላትፎርም ላይ ካሉ ሰዎች ጥሩ ኮንቴንት ያለ ልጅ ነ አሁን ላይ ትንሽ ቀነስ አድርጋለሁ ይመስለኛል። አይ ቲንክ ብዙ ብዙ ነገሮችን እንትን ብታደርግ ብታዳብር የመጀመሪያ የጀመርካቸውን ነገሮች በአሪፉ ብትይዛቸው የሚል አስተያየት ሊሰጥ ነው እና በዚህ አጋጣሚ ደግሞ ፎሎሮችን ብታሳድግልኝ ደስ ይለኛል።